የስራና ክህሎት ሚኒስትር ሙፈሪሃት ካሚል ስለ ጊዜዎት እናመሰግናለን። እኔም አመሰግናለሁ ይህን እድል ስለሰጣችሁ። መልካም፣ የመጀመሪያ ጥያቄያችን እናንሳ። በተለይም ከስራ እድል ፈጠራ ጋር ተያይዞ ባለፉት አመታት ከተያዘው እቅድ አንጻር ምን ያህል ስኬታማ ናችሁ ማለት ይቻላል? አፈጻጸሙ ለእቅዱ ቅርበት ያለው ሆኖ ነው እየሄደ ያለው እና ላለፉት አመታት እንደ አዝማሚያ ካየን ከ2014 ጀምሮ ተቋም ከተፈጠረበት ጊዜ ጀምረን ካየ በአማካይ ከ3.5 ሚሊዮን በላይ ለሆኑ ዜጎች የስራ እድል እየተፈጠረ ነው የቆየው። የምንጥለው ግብም በየአመቱ እየጨመረ እያደገ ነው የመጣው። የስራ እድል የመፍጠር አቅምና እንዲሁም ደግሞ የስራ ፍላጎትን እናንሳ። ሁለቱን አጣጥሞ ከማስኬድ ረገድ የተሰሩ ስራዎች እንዴት ያሉ ናቸው ማለት ይቻላል? ከስራ እድል ፈጠራ አኳያ ዋና ተዋናይ ተደርጎ የሚጠበቀው የግል ዘርፉ ነው። የመንግስት ሚና ማነቆ መፍታትና ምቹ ሁኔታ መፍጠር ነው። አስቻይ ሁኔታ እንዲኖር ማድረግ ነው። በስነ ምህዳር ግንባታ ውስጥ የራሱን ሚና እንዲጫወት ማድረግ ነው። ከዛ አንጻር ባለፉት ዓመታት ፖሊሲዎች፣ ደንቦች፣ መመሪያዎች፣ አዋጆች እንዲወጡ በማድረግ ረገድ ሰፊ ስራ ተሰርቷል። አዋጅና ህግ ስለወጣ ብቻ የፈለግነው ነገር ይሟላል ማለት አይደለም። አንድ አስቻይ ሁኔታ ነው። በሌላ መንገድ ለግል ዘርፉ በመንግስት በኩል የተሰጠው ትኩረት እዛው ሳለ የስራ እድል ፈጠራ ስራውንም እንዲያሳካ ተደርጎ የተቀረጸ ነው። ለምሳሌ የግል ዘርፉ የብድር የፋይናንስ ድርሻ፣ የፓብሊክ ኢንቨስትመንት ድርሻ፣ የመንግስት ድርሻ እየቀነሰ የግሉ ብድር የማግኘት እድል እየጨመረ ነው የሄደውን ኢንዱስትሪ እየሰፋ ሲሄድ ቅድም ያልኩት ፕሮዳክቲቭ ሴክተሮቹ እያደጉ ሲሄዱ የመቅጠር አቅማቸውን በዛው ልክ እየሰፋ ስለሚሄድ ያኔ የግል ዘርፉ ሚና እየላቀ ሲሄድ ትርጉም ያለው ይሆናል። በተለይ ከስራ እድል ፈጠራ ጋር ተያይዞ ክህሎት መር የሆነ የስራ እድል ከመፍጠር ረገድ ምን ያህል ትኩረት አድርጋችኋል? ክህሎትን ከስልጠና በላይ መመልከት ያስፈልጋል የሚል ሀሳብ ተይዞ ነው እየተሰራ ያለው። ስልጠና አንዱ ጉዳይ ነው፣ ግን የክህሎት ልማት ስልጠና ላይ ብቻ አይቆም። ስራ በክህሎት ይመራ ካልን ዜጎችን ለስራ አለም የሚያዘጋጅ ክህሎት ይኖር ካልን ይሄ ክህሎት የገበያውን ፍላጎት የተከተለ መሆን አለበት፣ ተለዋዋጭ ሁኔታውን ከግምት ያስገባ መሆን አለበት ብለን አዳዲስ ካሪክለሞችን ያለማቋረጥ እየቀረጽን ያለ ነው። አሁን እየሰጠናቸው ያሉ ስልጠናዎች አዲስ በቀረጽናቸው ካሪክለሞች ላይ የተመሰረቱ ናቸው። የስራና ክህሎት ሚኒስትር ሙፈሪሃት ካሚል ስለነበረን ጊዜ አመሰግናለሁ።